ምስኪን እናት የልጃቸውን መምጣት መጥቶም ይጠይቀኛል በሚል ጉጉት ሲጠባበቁ አስክሬኑ መጥቶላቸዋል። ይህ የመጨረሻዬ ነው በማለት ቪዲዮ የሰራው ኢብሳ መጨረሻው እሱ እንዳለው ሆኖ ይችን ዓለም ለመጨረሻ ጊዜ ተሰናበተ። የበርካቶችን አንጀት የበላውና ያሳዘነው ወጣት ኢብሳ ጉተማ በትውልድ ስፍራው ወለጋ ስርዓተ ቀብሩ ተፈፀመ። ደርሰውልኛል ተለውጧል ብለው የተደሰቱት እናቱ በድንገት የልጃቸውን ሞት ሲሰሙ የሚገቡበት ጠፍቷቸዋል። የሚይዙት የሚጨብጡትን አጥተዋል። ሐዘናቸውንም መቋቋም አልቻሉም። የተመረቀበትን ፎቶ ይዘው ከማንባት ውጪ ልጃቸውን ከሞት ማስጣል አይችሉም። ወለጋ በሐዘን ድባቡ ተውጣ ውላለች። ተስፈኛው ተወዳጁ ወጣት እንደ ቀልድ ቪዲዮ ሰርቶ እንደ ቀልድ ህይወቱ አልፏል። በወለጋም በሺዎች የሚቆጠሩ በርካታ ሰዎች በተገኙበት የቀብር ስነ ስርዓት ተፈጽሟል። ለቤተሰቡ ለጓደኞቹና ለወዳጅ ዘመዱ መጽናናትን እንመኛለን። ከጎናችን ሆኖ ሰውን እያሳጣን! አያሞት አያሞት ቀን ጠብቆ ቀጣን። ለእናት ይህ አስደንጋጭ መርዶን መቀበል ከባድ ነው፣ ሊያውም ቅድሚያ በማኅበራዊ ሚዲያ ላይ ተለቆ መመልከት። አሁን ሞት ለመርዶ እንኳን አስቸጋሪ ሆኗል። ከሟች ቤተሰቦች ቀድሞ ሕዝቡ ይሰማዋል። አዛውንት እናት በድንጋጤ ከባድ ሐዘን ላይ ሲወድቁ እንመለከታለን። ጊዜው ለመርዶ እንኳን የማይሆን ጊዜ ሆኗል። ጓደኛው እንዲህ አለ። ከሁሉም በላይ የሚጸጽተኝ ለወንድሜ ስላልደረስኩለት ነው። እሱ ለሁሉም ነገር ፈጥኖ የሚደርስልኝ ወንድሜ ነው። እኔ ግን ሳልደርስለት ቀረው። አንደኛው ወንድሙ እስካሁን በድንጋጤ አያወራም፣ አይናገርም፣ ምግብም አይቀምስም። ዝም ብሎ ከወዲያ ወዲህ ይራመዳል። በዚህ ሁኔታ ውስጥ ነው ያለው። አጋጣሚውን እጅግ አሳዛኝ የሚያደርገውና መኪናዋ ምን ያህል ጉዳት ደርሶባት እርሱም ምን ያህል በአሰቃቂ ሁኔታ እንደሞተ ከጥቅም ውጪ መኪናዋ እንደሆነች የሚያሳየው የኤብሳ ጓደኛ ከባለቤቱ ጋር በመኪና ሲያልፍ የተጋጨውን የኤብሳ መኪና በፈጣን መንገዱ ላይ አይቶት ነበር። ነገር ግን መኪናዋ እጅግ ክፉኛ ስለተጎዳች የእሱ መኪና እንደሆነች አላወቀም ነበር። ከሚስቱም ጋር መኪናዋን ካዩት በኋላ መቼስ ከዚህ ውስጥ ሰው አይተርፍም ተባብለው መንገዳቸውን ቀጠሉ። ከደቂቃዎች በኋላ ታዲያ ስልክ ተደውሎ ኢብሳ ጓደኛህ አደጋ ደርሶበት ሆስፒታል ነው ተብሎ ተጠራ። ለካ በመንገዱ ሲያልፍ የተመለከታትና ሰው አይተርፍባትም ያላት ያቺ ኩርምትምት ጭምድድድ ያለችው መኪና የገዛ ጓደኛው የኢብሳ መኪና ኖራለች። ይህም ሐዘኑን እጥፍ አድርጎበታል። ሁሌ የሚደርስልኝ ወንድሜን እኔ ግን ሳልደርስለት ቀረው በማለት ጸጸት ውስጥ ወጥቋል። ሁሉም ሰው ሲያሽከረክር ጥንቃቄ ሊያደርግ ይገባል። ከወንድሜ ትምህርት ሊወሰድ ይገባል። ፍጥነት ኪሎ ሜትርን ሳይሆን ዕድሜን ነው የሚቀንሰው። እኛ ከአምላክ ጋር አንጣላም። እሷ ያመጣውን ከመቀበል ውጪ ምንም ማድረግ አንችልም። ለምን ሆነ አንልም። አንደኛው ወንድሙ እጅግ ተጎድቷል። አይናገርም፣ አይጋገርም። ቤተሰቦቹ እጅግ ተደናግጠዋል። ወላጆቹ ሁሉም በከፍተኛ ድንጋጤ ውስጥን ያሉት የልጃቸውን መሞት እስካሁን ድረስ ማመን አልቻሉም። መኪናውን እያሽከረከረ የነበረው ራሱ ነው። እየኖረ የነበረው ደግሞ አዳማ ነው። አዳማ ቤት ተከራይቶ ለብቻው ኑሮውን አድርጓል። ሥራዎችና ጉዳይ ሲኖረው ደብረ ዘይትም አዲስ አበባም ይመላለሳል። መልካም ወጣት፣ ታታሪም ሰራተኛ ነው። ኢብሳ ጉተማ ከመሞቱ ከሰዓታት በፊት ወደ አዳማ እየሄደ የሰራውን ቪዲዮ በቲክቶክ ገጹ ላይ ለቆት ነበር። ይህ የመጨረሻዬ ነው በማለት ቃል በቃል ሲገልጽም ይደመጣል። ቪዲዮ ለሱ ለሌላ ነገር ያሰበው መጨረሻው ለሞት መሆኑን አላወቀም ነበር። ቪዲዮውን ሰርቶ ከደብረ ዘይት ወደ አዳማ መኪናውን እያሽከረከረ እየሄደ በነበረበት ሰዓት፣ በሚያሳዝን ሁኔታ ተወዳጁ ኢብሳ ባጋጠመው የመኪና አደጋ ሕይወቱ አለፈች። ከቀናት በፊት ኢብሳ እንዲህ ብሎ ነበር። ወዳጆቼ ልምከራችሁ፣ በሕይወቴ አንድ የተረዳሁት ነገር ቢኖር ለእናንተ ግድ ለማይሰጠው ሰው ብላችሁ ሁሉ ነገራችሁን ማጣት እንደሌለባችሁ ነው። ለሰው ደስታ ብላችሁ ደስታችሁን ማጣት የለባችሁም። እኔ በዚያ መንገድ ኑር ያለው የገባኝ ግን አሁን ነው። በዚህ እንዳትሸወዱ ከኔ ተማሩ ብሎ ነበር። የገባውን ህይወት ጥቂት እንኳን ሳይኖረው ወደማይቀረው ዓለም ሄዷል። ቀናችን እንዲህ ነው። አሁን አለን፣ ከአፍታ በኋላ ደግሞ የለንም። የሁላችንም ህይወት ከዚህ የተለየ አይደለም። ዕቅዴን አሟልቼ ለፍቼ ጠንክሬ ሰርቼ የምንለው ሁሉ ቀናችን ሳይው ሲቀር ኢመንት ቀልድ ይሆናል። አበቃ። ዛሬ ብዙዎቻችን በእግር በትራንስፖርት፣ ወይም በገዛ ነው ቀንጡ መኪና ስንንቀሳቀስ እንውላለን። ከዚያ ውስጥ ምሽቷን ጀንበር የምናያት የተፈቀደልን ብቻ ነን። ይህ እንዳይሆን ማድረግ በፍጹም አንችልም። ከተፈቀደልን ይሆናል፣ ካልተፈቀደልን ደግሞ አይሆንም። ኢብሳ ገና ወጣት ነው፣ እጅግ ለጋ ወጣት። አደጋ በአጭር አስቀርቶታል። ሌላኛው ከባዱ መታመም ወላጆች የልጃቸውን ድንግተኛ ሞት በማኅበራዊ ሚዲያ ላይ መስማታቸው ነው ከሰዓታት በፊት በቲክቶክ ገጹ ላይ ደስተኛና ሳቂታ የነበረ ልጅ በሚዘገንን የመኪና አደጋ ሞተ ሲባል አምኖ ለመቀበል እንደሚከብድ ማሰብ ቀላለው። በተለይም ለወላጅ፣ በተለይም በማህበራዊ ሚዲያ ላይ መርዶውን ሲረዳ እንደ አባቶች ወግና ባህል አባቶች ተሰብስበው ሽማግሌዎች ተጠርተው አረጋግተው ሞትን እንዲያረዱ በለመድንበት በወግ ባህላችን ቀርቶ አሁን በፌስቡክ እና በቲክቶክ የሰውን ሞት እየተመለከት እንገኛለን። ህይወት እንዲህ ነች። እኛ ማለት እያንዳንዳችን እንደዚህ ነን። ዘላለም አንኖርም። ከደቂቃ በኋላ ምን እንደምንሆንም አናውቅም። ለዚች ህይወት ነው እንግዲህ ስንሰዳደብ፣ ስንባላና ስንጣላ የምንውለው። ሾፌሮች እባካችሁ እያስተዋላችሁ አሽከርክሩ። ለራሳችሁም ለሌላውም ሰው ህይወት ተጠንቀቁ። ወደ ነፍሳችሁ ተመለሱ። ነፍሳችሁን ድንገት አታስነጥቁ። የሌላውንም አትንጠቁ። ስለቸኮላችሁ ቶሎ አትደርሱም። መድረስ የፈለጋችሁበት ቦታ ቀድማችሁ ብትደርሱም ብታረፍዱም ምንም ነገር ከልኩ አያልፍም። እግረኞች ሁሌም በትክክለኛው መንገድ ላይ ሂዱ። ተራ ነገር ቢመስልም የትራፊክ ሕጎችን ለመከተል ሞክሩ። አካባቢያችሁን በንቃት ተከታተሉ። መኪና ሰው ሰራሽ ነው። እናንተ ደግሞ እግዚአብሔር ሰራሽ ናችሁ። እናንተ ከመኪና በላይ ዋጋችሁ ውድ ነው። ለራሳችሁ ክብር ስጡ። ዋጋችሁንም ወቁ። ይቻለም ከንቱ ናት። እየሳቁባት እየበሉባት፣ እየጠጡባት፣ እየዘፈኑባትና እየጨፈሩባት እንደዚሁም የወደዱትን ሁሉ እየሆኑባት የምታዘልቅ የመሰለች በድንገት በማይክሮሰከንድ ልዩነት ወደማይመለሱበት የዘላለም ሞት የምትሸኝ ናት። ጓደኞቻችሁ ሊያደርጉት የሚችሉት ጠዋፍ ማብራት ብቻ ነው። ማንም ከሞት አያስጥለንም። ማንም ከሞትም በኋላም ለዘላለም አያስታውሰንም። ወጣቱ ኢብሳን ለማሰብ ጓደኞቹ በትናንትናው ዕለት የጸሎትና የሸማ ማምራት ፕሮግራም አዘጋጅተው ነበር። ለለቅሶ ቤተሰቦቹን ይጠይቃሉ። እዚያም ለጥቂት ቀናት ይቆያሉ። ከዚያ በኋላ ግን እነሱም ህይወት አላቸው እና ወደ የህይወታቸው ይበታተናሉ። ይህ የህይወት ህግ ነው። የሞተ ብቻ ይጎዳል። የሞተ ብቻ ያልፋል። የሚኖረው ደግሞ እስኪሞት ድረስ ተራውን ይጠብቃል። ለኢብሳ ቤተሰቦች ለወዳጆቹ፣ ለጓደኞቹ ሁሉ መጽናናት እንመኛለን።